አዎ ያኔ ኢንተርናሽናል ብሬክ ነው። ልክ ነው። ይደገም የማይባለው ይደገም የማይባለው ቅዳሜ ይሆናል። ግን ይሄኛው ቅዳሜ ይሄኛው ሁድ ደግሞ በጣም አሪፍ አሪፍ ጨዋታዎች ያሉበት ነው። አው የእንግሊዝ ፕሪሚየር ሊግ በጣም በጣም ምርጥ ምርጥ ጨዋታዎችን የምናይበት ነው። ስለዚህ በቀጥታ ወደ ጉዳዮቻችን እንሄዳለን። ዛሬ የሚደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች ማንን ከማን ጋር ያገናኛሉ ብለን ስንል የመጀመሪያው ጨዋታ የሚሆነው በማንቸስተር ዩናይትድ እና በቶተንሃም መካከል የሚደረገው ጨዋታ ነው። ቶተንሃም ዘጠኝ ሰዓት ከሰላሳ ዩናይትድን ያስተናግዳል። ሌላ ጨዋታ አስራ ምሽት ሁለት ሰዓት ከሰላሳ ሰንደርላንድ በስታዲየም ኦፍ ላይት አርሰናልን ያስተናግዳል። ግራኒት ዣካ አርሰናልን ሊገጥም ነው የሰንደርላንድ አምበል ሆኖ የሚገርም ምሽት ነው የሚሆነው። ያንን እንመለስበታለን። የቶተንሃምንና የዩናይትድን ጨዋታ በተመለከተ ግን ሀሳቦችን እናነሳሳ። አሞሪም ሁለት ለየት ያሉ ነገሮችን ነው ማየው ኔ አንድ ቶተንሃም ስፐርስ በዚህ በራሱ ሜዳ ጨዋታ ዛሬ በሚያደርግበት ሜዳ ማለት ነው፣ ጨዋታ በሚያደርግበት ሰዓት ላይ በ2025 የፈረንጆቹ ዓመት በጣም የማይረባ ውጤት ከሚያመጣው ክለብ መካከል አንዱ እሱም ያ ማለት ወደ ኋላ ሄደሽ በ2025 የእንግሊዝ ፕሪሚየር ሊግ ክለቦች በሜዳቸው ያደረጉትን ጨዋታ በሜዳቸው ያስመዘገቡትን ውጤት መፈተሽ ብትጀምሪ የቶተንሃምን በሜዳ ወይም በሆም ጌም ብዙ ጨዋታ መሸነፍ ታገኛለሽ። ዘጠኝ ጨዋታዎችን ተሸንፏል። እንደ ቶተንሃም በራሱ ሜዳ ይህንን ያህል ብዛት ያለው ጨዋታ የተሸነፈ ሌላ የፕሪሚየር ሊግ ክለብ ልታገኝ አትችም። አንድ ክለቡን የሚደግፉ ደጋፊዎች ይህንን ይጠይቃሉ፣ የእግር ኳስ ባለሙያዎች ምን ነካን ይላሉ። በእርግጥ ምንድን ነው ቶተንሃመን የነካው? የዚህ ተገላቢጦች ደግሞ ከሜዳ ውጭ ሲጫወት ውጤት አለው። የዚህ ሙሉ በሙሉ ተገላቢጦች ነው ምልሽ ከሜዳ ውጪ ሲጫወት ብዙ ጎሎችን ተጋጣሚዎቹ ላይ በማግባት ከደረጃ ሰንጠረዡ መሪ ከአርሰናልም ይልቅ ቶተንሃም ስፐርስ ይሻላል። ከሜዳ ውጪ የተሻለ ውጤት በማምጣት ቶተንሃም ድንቅ ነው። በራሱ ቤት አቅቶት በሰዎች ሜዳ ላይ ለምን ቀለለው? ቼልሲም አንድ ለዜሮ ሲያሸንፈው አየን። የቶተንሃም ደጋፊዎች ተጫዋቾቻቸውን ሲቆጡ አስተዋልን። ሁለት ተጫዋቾች አሰልጣኙ ኑ ብንሸነፍም ደጋፊዎቻችን የቻሉትን ነገር አድርገዋል እና እናመስግናቸው ሲሏቸው ዘርበልባክ ብለው ሁለት ተጫዋቾች ወደ መልበሻ ቤት ገቡ። ቶተንሃም በሜዳው ሲጫወት ሰላም አይደለም አይነት ነው ስሜታችን፣ በእንግሊዝ ፕሪምየር ሊግ ጨዋታዎች ላይ ተመስርተን የምንነጋገር ከሆነ ግን። እንደገና ቻምፒዮንስ ሊግ ሲመጣ ደግሞ አራት ያንን በቼልሲ የደረሰበትን ሽንፈት ቶተንሃም በጣም ደካማ ሆኖ የታየበት የቼልሲው ግብ ጠባቂ ሳንቼዝ ላይ ያንን ያህል ሙከራ ሳያደርጉ ጨዋታውን ተሸንፈው የወጡበት እና የተወቀሱበት ደጋፊዎቻቸው ቡ ያሉበት ስሜት በተወሰነ ደረጃ በቻምፒዮንስ ሊግ አራት ለዜሮ በሆነ ውጤት ማሸነፋቸውን ተከትሎ ስሜቱን ሊመልሱት ነው፣ ስሜቱን ሊያስተካክሉት ነው አይነት ስሜት ተፈጠረ። እዚህ እውነት ላይ የምንጨምረው ሌላ ነገር ደግሞ አለ። የምንጨምረው ሌላ ነገር ምንድን ነው? ማንቸስተር ዩናይትድ እና ቶተንሃም ሆት ስፐርስ ባለፈው የውድድር ዓመት በዩሮፓ ሊግ መገናኘታቸውን በሌሎች የውድድር አይነቶች መገናኘታቸውን በፕሪምየር ሊግ ሁለት የመጫወታቸውን ከግምቱ ስታስገቢ አራት ጊዜ ቶተንሃም ማንቸስተር ዩናይትድን አግኝቶት ነበረ በ2024 ሃያ አምስት ይህንን መቼም ቢሆኑ የዩናይትድ ደጋፊዎች ሊረሱት አይችሉም። ሲያስቡት ይቆጫሉ፣ ሲያስቡት ይቆጣሉ። ለምን ብለውም ደግሞ ይጠይቃሉ። ምንድን ነው በ2425 ቶተናም አራት ጊዜ አግኝቶት ማንቸስተር ዩናይትድን አራቱንም ለምን አሸነፈው? ለምን ለምንድን ነው የአንጅ ፖስቴኮ ግሉ ቶተንሃም ለሩበን አሞሪን ማንቸስተር ዩናይትድ ለምረው ከባድ የሆነው ለምን ነው ፈታኝ የሆነው? ኦኬ፣ አሁን ሰው ቀይሯል። ቶማስ ፍራንክ ነው የቶተናም አለቃ። በአዲሱ አለቃስ ማንቸስተር ዩናይትድ ከቶተናም የሚፈልገውን ሙሉ ሶስት ነጥብ ያገኛል? ወደ ማሸነፍ ይመጣል? አንድ በእርግጠኝነት የምነግርሽ ነገር የማንቸስተር ዩናይትድ ያለፉት አራት ጨዋታዎች የዛሬውን ጨምሮ ማለት ነው፣ ይሄ ታሪክ ያለባቸው ናቸው። አሁን የምነግርሽ ታሪክ ያለባቸው ናቸው። የሚገርም መገጣጠም ነው። በአጋጣሚ የመጣ ድርድር ነው፣ ግን ደግሞ ድርድር ውስጥ ያለው እውነት ደግሞ መነገር አለበት። ጌም አንድ፣ ሊቨርፑል ባለፉት አስር ዓመታት ማንቸስተር ዩናይትድ በአንፊልድ ሊቨርፑልን አሸንፎ አያቅም አይነት ታሪክ ያለበት ጨዋታ ነበረ። ጌም ሁለት ከሊቨርፑል ቀጥሎ ብራይተንን ሆቭ አልቢየን ማንቸስተር ዩናይትድ እንደ ብራይተን የቀጠቀጠው ቡድን የለም እስኪባል ድረስ በቅርብ ዓመታት ብራይተን በማንቸስተር ዩናይትድ ላይ ጉልበተኛ ነው። በኦልድ ትራፎርድ ሶስት ጊዜ ተገናኝተው የመጨረሻዎቹ ሶስት ጨዋታዎች ሶስቱን የሚያሸንፈው ብራይተን ነው። በኦልትራፎርድ ድም ጭምር ከማንቸስተር ዩናይትድ ጋር ሲጫወት አይሰጋም። ለምን ብንል ፕራክቲካሊ ከማንቸስተር ዩናይትድ ጋር ሲጫወት እየተመዘገበ ያለው ውጤት ለብራይተን ልብ ልብ የሚሰጥ ማንቸስተር ዩናይትድን ደግሞ ስጋት ላይ የሚጥል ስለሆነ ነው። ሌላ ምንም ምክንያት የለም። ቲዮሪ አይደለም የተግባር ነው። ጌም ሶስት ኖቲንግሃም ፎረስት ኖቲንግሃም ፎረስት ማንቸስተር ዩናይትድን በተከታታይ ባለፉት ዓመታት አሸንፈው ስለዚህ ማንቸስተር ዩናይትድ ባለፉት ዓመታት ከሊቨርፑል ከብራይተን ከኖቲንግሃም ጋራ ሲጫወት የሚቸገርባቸው ጌሞች ናቸው። ይሄ ቦልድ ፋክት ነው። ምንም ልናደረገው እንችል እውነት ስለሆነ ማለት ነው። አሁን የመጣው አራተኛው ጨዋታም ማንቸስተር ዩናይትድ ባለፉት ሰባት ጨዋታዎች ቶተናምን አሸንፎት አያውቅም። ስለዚህ የማንቸስተር ዩናይትድ ያለፉት አራት ጨዋታዎች የዛሬውን ጨምሮ በቅርብ ዓመታት በጣም የሚቸገርባቸው መርሐ ግብሮች ናቸው። የሚከብዱት ተጋጣሚዎች ናቸው። እነዚህ ተጋጣሚዎች ግን ምን ያደረገ ዘንድሮ ሊቨርፑልን አሸነፈ፣ ብራይተንን አሸነፈ፣ ኖቲንግሃም ፎረስት አቻ ወጣ። ስለዚህ ካለፉት ዓመታት አስቸጋሪ ክለቦች የሩብና አሞሪም ዩናይትድ ምን እያገኘ ነው? በጣም ጠቃሚ ውጤት እያገኘ ነው። ስለዚህ ነው ዛሬ ነው የምንጠይቀው የዩናይትድ እና የቶተንሃም ያለፉት ዓመታት ታሪክ ለማንቸስተር ዩናይትድ የሚስማማ ለማንቸስተር ዩናይትድ የሚሆን አይደለም። ማንቸስተር ዩናይትድ ይህንን መቀየር አለበት፣ ይህንን መቀየር ይፈልጋል። ግድም ነው ደግሞ ነው መፈቀድ የለበትም ቶተንሃም ይህንን ያህል በማንቸስተር ዩናይትድ ላይ የበላይ መሆን የለበትም። እዚሁ ላይ የምታስቀምጩ ሀቅ ምንድን ነው? ቶተንሃም ሆትስፐርስ እስካሁን ድረስ በዘንድሮ የውድድር ዓመት በሜዳው የተለያዩ ክለቦችን ገጥሟል የሚያገባው ትንሽ ነው። እንቅስቃሴው ደካማ ነው። ውጤቱ መጥፎ ነው። ሌሎቹን በሜዳው ሲገጥም ያቃተው ቶተንሃም ዛሬ ማንቸስተር ዩናይትድን በሜዳው ሲገጥም የሚሻል ከሆነ ማንቸስተር ዩናይትድን አለመግጠም ትችያለሽ ነው። ስለዚህ እነ ብሪያን ኤምቤሞ በዛሬው ጨዋታ ላይ ዩናይትድ ይህንን ጨዋታ ማሸነፍ ማለት ባለፈው ከኖቲንግሃም ፎረስት ጋር ሲጫወቱ እና የመጀመሪያውን ጎል ሲያገቡ በደረጃ ሰንጠረዥ ሁለተኛ ደረጃ ላይ ተጽፎ አይተሻል። አሁንም የሚቀጥሉት የአስራ ሁለት ሰዓት ጨዋታዎች እስኪመጡ ድረስ ይህን ጨዋታ ማሸነፍ ማንችስተር ዩናይትድን ሁለተኛ ደረጃ ላይ ያመጠዋል። ይሄ ትርጉሙ በጣም ብዙ ነው። በነገራችን ላይ ትላንት እንደሰማ ነው ብሪያን ኤምቤሞ የጥቅምት ወር የእንግሊዝ ፕሪሚየር ሊግ ኮኮብ ተጫዋች ተብሎ ተመርጧል። ልክ ነው። ይሄ ጨዋታ ለማንቸስተር ዩናይትድ በጣም ትልቅ ጨዋታ ነው፣ ምንም ጥርጥር የለውም። እንደተባለውም ደግሞ የቶትናምን ጉዳይ ለብቻው ከተመለከት ነው ማንቸስተር ዩናይትድ በቃተው በተወሰነ ደረጃ በተዳከመበት ጊዜ የበላይነቱን ወስዷል። እንዲሁም የእርስ በርስ ግንኙነታቸው አሁንም፣ ቅድም አንተም ስታስቀምጥ እንደነበረው የእርስ በርስ ግንኙነታቸውን የቅርብ ጊዜውን እንመልከት ከተባለ አብዛኛውን ጨዋታ በማሸነፍ ቶትናም የተሻለውን እድል ወስዷል። ግን ይሄ ለማንቸስተር ዩናይትድ ተጫዋቾች ጥሩ መነሳሻ ይሆናቸዋል ብዬ ነው ማስበው ኔ ምክንያቱም ሊቨርፑል ጨዋታ ላይ ያደረጉት ነገር ታሪክ ተጠቅሶ ሲነገር የነበረ ነው። በአንፊልድ ጨዋታ ካሸነፉ ስንት ጊዜ ሆነ የሚለው በተደጋጋሚ ሲነሳ የነበረ ነው። ብራይተን ከዚህ በኋላ ሊበቃው ይገባል ተብሎ ነበረ። ምክንያቱም ተከታታይ ጨዋታዎችን ማንቸስተር ዩናይትድን ሲያሸንፍ ቆይቷል። ስለዚህ ቶተናምም አሁን ይበቃዋል የሚለውን ነገር ለማሳየት ትልቅ ጥረት የሚያደርጉበት ጨዋታ ይሆናል ብዬ ነው የምገምተው። የደረጃ ሰንጠረዡ ላይ የሚመጣው ለውጥም በጣም ትልቅ ተጽዕኖ አሳዳሪ ነው። ይህንን ያልኩበት ዋነኛው ምክንያት ምንድን ነው? ልክ ኖቲንጋም ፎረስትን አንድ ለዜሮ በሚመሩበት ጊዜ ማንቸስተር ዩናይትድ ሁለተኛ ደረጃ ላይ ተቀመጠ በደረጃ ሰንጠረሹ፣ እና ያኔ የነበረው ስሜት በጣም የተለየ ነው። አስታውሳለሁ እኔ እንዴ ይህን ያክል ቅርብ ነው እንዴ የሚል ሀሳብ ነበር የተሰጠው። ምክንያቱም ለማመን የመቸገረብ ነገር ነው። ምክንያቱም ዩናይትድ ይሄ በቶፕ ፎር ላይ ለመምጣት በጣም ሩቅ ነው ተብሎ ነው የሚታሰበው፣ ከሚነገረው ስታያወኮ የደረጃ ሰንጠረዡ ላይ ያለው ነጥብ ምናምን ስትመለከተው ሩቅ እኮ አለም በአንድ ጨዋታ እንደዚህ የሚቀለበስ የሚታጠፍ ነገር ነው የብዙዎቹ እንደዛ ነው፣ ግን ሚሆን የማይመስል ደግሞ አለ አንዳንድ አንደኛው የዩናይትድ ጉዳይ ነው እና ተጫዋቾቹ ላይ የሚፈጥረው ስሜትም ቶትናምን አሸንፎ ለአንድ ቀንም ይሁን ለአስራ ሁለት ሰዓት እስከሚሆን ድረስም ይሁን ምንም ይሁን ብቻ የደረጃ ሰንጠረዡ የመሪነት ደረጃ ላይ መቀመጥ ግን በጣም የሚለውጠው ብዙ ነገር ይኖራል ብዬ አስባለው። ስፔሻሊ ይሄ ከአእምሮ ጋር በተያያዘ ያን ያክል ነገሩ ቅርብ መሆኑን ተጫዋቾቹ የበለጠ እንዲረዱት ደጋፊዎቹም የበለጠ እንዲረዱት ያደርጋል ብዬ ነው ማስበው እንጂ ከቶትናም ጋራ በብዙ ነገር ተቀራራቢ ናቸው። በዚህ የውድድር ዓመት ለምሳሌ አሁን ማንቸስተር ዩናይትድ ስምንተኛ ደረጃ ላይ ነው የሚገኘው። አስራ ሰባት ነጥብ ነው ያለው። ቶትናም ስድስተኛ ደረጃ ላይ ነው የሚገኘው ግን ቶተናምም አስራ ሰባት ነጥብ ነው ያለው። ችግሩ ማንቸስተር ዩናይትድ ላይ ከቶተናም ጋር በተያያዘ አነጻጽረን ስንመለከተው ያው የሚገባው ጎል ብዙ ነው። ማንቸስተር ዩናይትድ ላይ እስካሁን ድረስ ባደረጋቸው ጨዋታዎች የተቆጠረበት ግብ አስራ ስድስት ነው። ብዙ ነው፣ ይሄ ቀላል አደለም። የተደረገው ጨዋታ አስር ስለሆነ ማለት ነው። ቶትናምን በአንጻሩ ከተመለከትከው ስምንት ጎል ነው የተቆጠረበት። ያገቡት ጎል ግን ተመሳሳይ ነው፣ አስራ ሰባት አስራ ሰባት ጎል ነው ያስቆጠሩት። ችግሩ ከዚህ በፊት እንግዲህ በነበሩት ጨዋታዎች ላይ ማንቸስተር ዩናይትድ ላይ ቶተናም ሆትስፐርስ ከአርሰናል ቀጥሎ ዘቤስት የመከላከል አቅም ዘንድሮ እስካሁን ባለው ያስመዘገበው ቶተናም ነው። አዎ ጥሩ ነው። ልክ ከአርሰናል ቀጥሎ ቁጥሩም ቁጥሩም እንደዛ ነው። ስለዚህ እንደገና ደግሞ የ ቶትናሙት ስፐርስ ተከላካዮችና ቪካሪዮም ጥሩ ብቃት ላይ ይገኛሉ ተብሎ የሚገለጽበት ወቅት ነው። በተወሰነ ደረጃ ቶትናምን ይህንን ጨዋታ በተመለከተ ይፈትነዋል ተብሎ የሚጠቀሰው አንደኛው ነገር የተጫዋቾች ጉዳት ነው። ብዙ ተጫዋቾች ቶትናም ያው ተጎድተውበታል በየጊዜው እየተጠቀመ አይደለም አንድ ሁለተኛ ደግሞ የሆነ የሆነ ጨዋታዎች ላይ ጎላ ብለው ስናያቸው የነበሩ ተጫዋቾች በደብዘዝ እያሉ የመጡበትንም አጋጣሚ አይተናል። ለምሳሌ ሊጉ ሲጀመር ሪቻርልሰን ያሳየ የነበረው ብቃት፣ መሀመድ ኩዱስ ያሳየ ነበረው ብቃት እና የሁለቱ መናበብ የተለየ ነገር በቶትናም ቤት እንድናይ ያደርገናል ተብሎ አስተያየት ሲሰጥበት እንደነበር አስታውሳሉ። የመጀመሪያዎቹ ጨዋታዎች ላይ ማለት ነው። ከዛ በኋላ ግን ያን ነገር በተደጋጋሚ ለመመልከት የቻለን አልመሰለኝ ይሄ አንድ ከቶትናም ጋር መነሳት የሚችል ነው። በማንቸስተር ዩናይትድ በኩል አሪፍ ነገር ተብሎ የሚጠቀሰው ከዚህ ጨዋታ በፊትም፣ ከዚህ ጨዋታ በኋላ የሚያገለግለው የተጎዳ ተጫዋች የለም። ማንቸስተር ዩናይትድ ቤት እንደውም ትሬትመንት ሮሙ ባዶ ነው ነው የሚባለው። ሊዛንድሮ ማርቲኔዝ ነበረ፣ እሱም ወደ ልምምር ተመልሷል። በቅርቡ ወደ ጨዋታ ይመጣል ተብሎ ነው የሚጠበቀው። ስለዚህ የዩናይትድ ተጫዋቾች ጉዳት አልባ መሆን ለማንቸስተር ዩናይትድ ለዚህኛው ጨዋታ ቀጥሎም ለሚመጡ ጨዋታዎች እንደ አንድ እንደ ትልቅ ጉልበት ያገለግላል ተብሎ መነሳት የሚችል ይመስለኛል። ምንድን አሁን የሁለቱ ተገላቢጦች ደግሞ መነሳት አለበት። ይህንን ጨዋታ በተመለከተ ስንነጋገር፣ አንድ ቅድም ያልነው የቶተናሙ ስፐርስ በሜዳው በሚያደርጋቸው ጨዋታዎች ላይ የሚያስመዘግበው ውጤት ደካማ ነው ያው ነው። እንደውም በ2015 የፈረንጆቹ ዓመት የቶትና ምን ያህል በሜዳው መጥፎ ውጤት ያመጣ የለም። በሜዳው ብዙ የተሸነፈ የለም። ዘጠኝ ጨዋታ ተሸንፈዋል። ይሄ ደካማ ሪከርድ ነው፣ ወይም መልካም ነገርን የሚያሳይ አይደለም ነው። የዚሁ ተገላቢጦች ደግሞ ዩናይትድንም ደግሞ ስናነሳ ዩናይትድ በዘንድሮ የውድድር ዓመት ከሜዳው ውጪ ካደረጋቸው ጨዋታዎች ማሸነፍ የቻለው ስንት ነው? አንድ ጨዋታ ብቻ ነው ያሸነፈው፣ እሱም ሊቨርፑል ነው። ስለዚህ ማንቸስተር ዩናይትድ ከሜዳው ውጪ እየተቸገረ፣ ቶተንሃም ስፐርስ በሜዳው እየተቸገረ የሚያደርጉት ጨዋታ ነው። ተገላቢጦች ላይ ነው። ስለዚህ አሁን ዩናይትድ አዌይ ፍሮም ሆም አሪፍ ቢሆን ኖሮ እና ቶተናም ደግሞ ሆም ጌሙ ላይ ደካማ ቢሆን ኖሮ ለዩናይትድ ት ያለሽ ግን፣ ዩናይትድም በሰው ሜዳ እያቃተው ቶተናም በራሱ ሜዳ እየተቸገረ ከሆነ ኤኒቲንግ ካን ሃፕን ብለሽ ነው የምታለሽ። ይሄንኑ አይነት ነገር በሌላ መንገድ ደግሞ የሚገለጽ ነገር ብንፈልግ የምናገኘው ቅድም ያልኩሽ የእንግሊዝ ፕሪሚየር ሊግም የአውሮፓም ምርጡ የመከላከል አቅም ያለው አርሰናል ነው። ከአርሰናል ቀጥሎ በፕሪሚየር ሊጉ በተሻለ የመከላከል አቅም የሚጠቀሰው ደግሞ ቶተናም ሆትስፐርስ ቁጥሮች ያንን ነው የሚያሳዩት። የቶተንሃም ሆትስፐርስ የመከላከል አቅም ጠንካራ ነው ካልን በኋላ የማንቸስተር ዩናይትድን ደግሞ የማጥቃት አቅም ጠንካራ ነው ነው የምንለው። ምክንያቱም ማንቸስተር ዩናይትድ በዘንድሮ የውድድር ዓመት በተጋጣሚዎቻቸው ላይ ክለቦች ባደረጉት የሙከራ ብዛት ተደጋጋሚ ሙከራ በማድረግ በፕሪሚየር ሊጉ ሁለተኛ ነው። አንደኛ ደረጃ ላይ ሊቨርፑል አለ። መቶ ሀምሳ ስድስት ሙከራ አድርገዋል። ሁለተኛ ደረጃ ላይ ዩናይትድ አለ። መቶ ሀምሳ ሶስት ሙከራ አድርጓል ማንቸስተር ዩናይትድ ስለዚህ የዩናይትድ ተጫዋቾች ግብ ክልል ይደርሳሉ። የዩናይትድ ተጫዋቾች የግብ ሙከራ ነው ያደርጋሉ። ከሊቨርፑል ቀጥሎ በዚህ ጉብዝናቸው ይጠቀሳሉ። እነዛ ደግሞ ከአርሰናል ቀጥሎ በመከላከል ጉብዝናቸው ይጠቀሳሉ። ስለዚህ ሁለተኛው ጠንካራ የመከላከል አቅም እና ሁለተኛው ጠንካራ የማጥቃት አቅም ነው ዛሬ ጨዋታቸውን የሚያደርጉት ማለት ነው። ፋክት ነው። አሁን ይለያል ነው ይለያል ነው። ከዛ ውጪ ቁጭት መኖር አለበት ብዬ ነው ማምነው። እኔ ማንቸስተር ዩናይትድን ሁለት ነገሮች ሊቆጩት ይገባል። ለእኔ ያለፈው ሳምንት ከኖቲንግሃም ፎረስት ጋር የተደረገው ጨዋታ ዩናይትድ በአሸናፊነት ሊጨርሰው የሚገባ ጨዋታ ነበረ። ለምን አግሬሲቭነሳቸው ለምን ኢነርጄቲክ መሆናቸው ምናምን እንደቀነሰ አሞሪም ምን በደንብ አላብራራውም፣ ግን እሱ ምን ብሏል? ይሄ ይሄ ነገር ጎድሏል ብሏል። ለምን ጎደለ? የሚለው ነገር ግን መምጣት አለበት። በእኔ እምነት ማንቸስተር ዩናይትድ እና የዩናይትድ ተጫዋቾች እንዲህ ያለውን ነገር አጉድለው መገኘት የለባቸውም። ምክንያቱም እንደ ማንቸስተር ዩናይትድ በደካማ ውጤት በተደጋጋሚ የተገለጸ የማንቸስተር ዩናይትድ እኩያ የሆነ ክለብ የለም። የዚህ ክለብ ተጫዋቾች ናቸው፣ ዋናው ኃላፊነታቸው የተበላሸውን ነገር ማስተካከል ነው፣ ወደ ተሻለ ነገር ማምጣት ነው። አሪፉ ነገር ለማንቸስተር ዩናይትድ ባለፉት አራት ጨዋታዎች ሊገኝ ከሚገባው አስራ ሁለት ነጥብ አስሩን ነጥብ አግኝተዋል። ሶስቱን አሸንፈዋል፣ በአንዷቸው ወጥተዋል። ባለፉት አራት ጨዋታዎች ከዩናይትድ የበለጠ ነጥብ የሰበሰበው አርሰናል ነው። እንዲህ እኮ ነው የሚጠራው አሁንም ማንቸስተር ዩናይትድ። እውነት እኮ ነው ይሄ። ግን ያለፈው ሳምንትም ጨዋታ ቢሆን ማንቸስተር ዩናይትድ ማሸነፍ የሚችልበት ጨዋታ ነበረ። ይሄኔ የዩናይትድ የደረጃ ሰንጠረዥ ስም ሶስተኛ ነው መሆን የነበረበት አሁን ከዚህ በፊት ስናነሳ የነበረው የሳምንቱ መጨረሻ የጨዋታዎች ዝርዝር ማንቸስተር ዩናይትድ ከቶተናም፣ ማንቸስተር ሲቲ ከሊቨርፑል፣ ቼልሲ ከወልቭስ፣ አርሰናል ከሰንደላንድ ምናምን ነው የሚጫዋቱት። የማንቸስተር ሲቲ እና የሊቨርፑል እርስ በርሳቸው መጫወት አርሰናልን ይጠቅማል። አርሰናል በደረጃ ሰንጠረዡ ያለውን መሪነት እና በመሪነቱ የያዘውን የነጥብ ልዩነት ይበልጥ ለማስፋት ይረዳዋል። ምክንያቱም ሲቲ ሁለተኛ ነው፣ ሊቨርፑል ሶስተኛ ነው፣ ማንቸስተር ዩናይትድ ስምንተኛ ነው። ኦኬ። ስለዚህ በእነዚህ ክለቦች መካከል ያለው ነገር ከግምት ውስጥ ይግባ። ሲገባ ማንቸስተር ዩናይትድ ልክ እንዳርሰናል ሁሉ በነገው የሲቲ እና የሊቨርፑል ጨዋታ ይጠቀማል። እንዴት ያልሽኝ እንደሆነ ሊቨርፑል ሲቲን የሚያሸንፈው ከሆነ ማንቸስተር ዩናይትድ የዛሬውን ጨዋታ በማሸነፍ ከማንቸስተር ሲቲ ጋር በነጥብ እኩል ነው የሚል ሊቨርፑል በማንቸስተር ሲቲ የሚሸነፍ ከሆነ ማንቸስተር ሲቲ ማሸነፉን ተከትሎ ዩናይትድ በደረጃ ሰንጠረዥ ከሊቨርፑል በላይ ነው የሚሆነው። ይሄ ትርጉም አለው ለማንቸስተር ዩናይትድ እዛው አካባቢ መቆየት አለበት። እንደዚህ ያለ አካባቢ የመቆየት ውጤትን ዛሬ ማምጣት አለበት። ዛሬ ካመጣ ይሄንን ውጤት ዩናይትድ ከዚህ በኋላ ተከታትለው የሚመጡት ደግሞ ሆም ጌሞቹ ናቸው። አሁን ባለፈውም ኖቲንግሃም ፎረስት ሜዳ ላይ ነው የተጫወተው። ዛሬም ቶተንሃም ሜዳ ላይ ነው የሚጫወተው። ከዛ ኢንተርናሽናል ብሬክ ነው። ከዛ ሲመለሱ ሆም ጌሞች አሉት። ሆም ጌሙ ላይ ደግሞ ዩናይትድ በተከታታይ እያሸነፈ በኦልድ ትራፎርድ ፊር ፋክተርን እየመለሰ ነው የሚገኘው። ስለዚህ እንደነዚህ ያሉት ነገሮች ከግምት ውስጥ መግባታቸው ግድም አስፈላጊም ጠቃሚም ደግሞ ነው ነው እኔ የምለው ስለዚህ ቁጭት ከምን አንጻር ኖ ዘንድሮ በእጃችን ሊገቡ የሚገባቸው አሪፍ ውጤቶች በእጃችን መግባት አለባቸው። ቁጭት ለምን ባለፉት ዓመታት መዳከማችንን አይተው ጉልበተኝነትን የበላይነትን እየወሰዱብን የነበሩ ክለቦች ይህንን የበላይነት ከዚህ በላይ እንዳይወስዱ ማድረግ አለብን። ማን ላይ እንዳረግ ነው? ሊቨርፑል ላይ ብራይተንን ሆቭ አልቢዮን ላይ እና ኖቲንግሃም ፎረስ ላይ እንዳረግ ነው። ማድረግ አለብን ማለት አለባቸው፣ ሊቆጫቸው ይገባል። የባለፈው ሳምንት ውጤት የእነሱ መሆን ነበረበት። ቁጭቱን ማስተካከል የሚቻለው አዎ ልክ ነው፣ ቁጭቱን ማስተካከል የሚቻለው እንደዚህ ቀጥለው የሚመጡ ጨዋታዎች ላይ የሚፈለገውን ውጤት በማስመዝገብ ብቻ ነው። እና ትልቅ እድል ነው ያለው ማንቸስተር ዩናይትድ አንዳንድ እንግዲህ የሚነሱ ነገሮች አሉ። ሸሽኮን እንዴት ይጠቀማሉ በዚህኛው ጨዋታ ላይ ሩበን አሞሪም፣ አንድ ሲነሳ የሚነሳ ነገር ነው አሁን። ምክንያቱም ባለፈው ያሳየው ብቃት አንድ ጥሩ ስላልሆነ ማለት ነው። ሌሎች ዳሎትንስ በተመለከተ ሌላ ውሳኔ ይኖራቸዋል ወይ እሱንም የምንጠብቀው ነው። ግን የፕሬዲክሽን ላይን አፕ ሲወጣ ሸሽኮም እንደገናም ደግሞ እንዳሉትም እንዳሉ ናቸው። እሱን መውሰዴ ሳይሆን እንደው ግን ይሆናል ተብሎ የሚገመተው ነገር ነው የሚጻፈው ናቸው። ግን እንደዛ ተብሎ ይጠቀሳል። የሚጠበቁ ውሳኔዎቹም በሩበን አሞሪም ላይ ያሉ እሱንም ደግሞ እንከታተላለን። ግን ለአድማጮቻችን በእርግጠኝነት የምንናገረው ነገር በጣም አሪፍ ጨዋታ እንደሚሆን ነው። ዩናይትድ አንድ ሳምንት እያረፈ መጫወቱን በደንብ ሊጠቀምበት ይገባል። ለምሳሌ ቶተናም ቻምፒዮንስ ሊግ ነበረበት፣ ዩናይትድ እንዲህ ያለ ነገር የለበትም። ስለዚህ ይህንን አይነት አድካሚ ሂደት አለመከተሉን በቃ ሲጠቅመው ማየት እንጠብቃለን ለማለት ነው። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። በያላችሁበት የአማረ ለተቀዳሜ እንዲሆንላችሁም ተመኝተናል። ቅዳሜያችሁ አእምሮ ይቀጥል። ኢትዮጵያ ለዘለ አለም ትኖር።